ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? ጋዳና መጣሽ? ጋዳና ተበሽ። እሺ፣ ቴንክዩ አ ዛሬ እናንተ ጋር የመጣሁት እህቴ አረብ ሀገር ነችና ለሷ ቤት ለመግዛት እንዲሁም ደግሞ ለተመልካቾች ስለ ጊፍት ሪልስቴት ኢንፎርሜሽን ለመጠየቅ ነው። ከዚህም በፊት ሶስት መንደሮችን አስረክበው ያውቃል ሁለቱም መንደሮች በሲ ምሲ ሲሆን አንደኛው መንደር ደግሞ በሀያት ላይ ገንብተን ለደንበኞች አስረክበናል ማለት ነው ኦኬ መልካም አሁን ሴት ነው የምንገኘው አሁን አዲስ ሳይት እየገነባችሁ ነው እና ምን አዲስ ነገር አለ እሺ ይኸኛው ደግሞ አራተኛው መንደራችን ነው። በለገሀር ላይ የሚገኝ ወይም ወደ 85 ሺህ ካሪ ላይ ያረፈ ትልቅ መንደር ነው እየገነባን ያለ ነው። ከዚህ ከነበሩት ሶስቱ ሳይቶቻችን ለየት ባለ በዚህ ለገሀር ላይ እየገነባነው ያለው ትልቁ ፕሮጀክታችን ነው። የተለያዩ ፋሲሊቲዎችን ይዘመተናል። ከነዚ ውስጥም 23 ሺህ ካሪ ላይ ያረፈ ክሊኒሪያ፣ ትምህርት ቤት፣ ሆስፒታል፣ ሞሎች እንዲሁም ደግሞ መኪና ማቆሚያ ከበቂ ኤሌክትሪክ ቻርጀር ጋር አለ ማለት ነው። በጣም አሪፍ ከስንት መኝታ ጀምሮ ነው ያላችሁ? ከባለ አንድ መኝታ እስከ ባለ ሶስት መኝታ ነው። የተለያዩ ኦፕሽኖችን ይዘን መጥተናል። ግልጽ የሆነ ኦፕን የሆነ ኦፕሽኖችን ይዘን የመጣ ነው ማለት ነው። ኦኬ፣ በጣም አሪፍ እንዳልኩሽ፣ እኔ ለህቴ ነው ለመግዛት ያሰብኩት እና ቅድሚያ ክፍያው ከስንት ፐርሰንት ጀምሮ ነው? ከስንት ብር ብሩስ፣ ከስንት ብር ጀምሮ ነው? እስኪ ባለ አንድ መኝታ ለመግዛት ነው ያሰበችው። ባለ አንድ መኝታ በስንት ፐርሰንት ቅድሚያ ክፍያ ነው ልታስከፍሉት እንዲሁም ቆንጆ ሰዓት ላይ ነው የመጣሽው። አሁን ከሰኔ 13 እስከ 23 ድረስ ልዩ የሽያጭ መራ ግብር ይዘን መተናል። ማለትም አሁን እህትሽ ከ5 ፐርሰንት ቅድመ ክፍያ ጀምራ ሁል ማዋዋል ትችላለች ማለት ነው። ኦኬ በጣም አሪፍ። ሰዎች ለመግዛት ሲያስቡ ሪል ስቴት መጀመሪያ ወደ አይምሯቸው የሚመጣው እምነት ነው። ጊፍት ሪል ስቴት ምን ያህል ታማኝ ነው፣ እና ደግሞ ምን ያህልስ ባለበት ጊዜ ሰርቶ ያስረክቧል? ከዚህም በፊት ያስረከብናቸው ሶስቱ መንደሮች ያው ምስክር ናቸው ማለት ነው። ኦኬ መልካም እሺ። አሁን ለገሀር አካባቢ እየሸጣችሁት ያለው ሳይት በስንት ጊዜ ነው የሚያልቀው? አሁን ቤት ብገዛ ከስንት ጊዜ በኋላ ነው መረከብ ይችላል? እሱ እንደ ደንበኞቹ አይነት ነው የሚለየው ሁለት ኦፕሽን ይዘን የመጣ ነው። አንደኛው በሶስት ዓመት የምናስረክበው እና ሌላኛው ደግሞ በአንድ ዓመት ከስድስት ወር የምናስረክበው ነው ማለት ነው። ኦኬ መልካም። ክፍያውስ እንዴት ነው? በየስንት ጊዜው ነው ሊከፈል የሚችለው? እሱ ይለያያል። ይህኛው የደንበኞቹን ኦፕሽን ነው ታይም ቤዝድ አለ እና ፕሮግሬስ ቤዝድ አለ ማለት ነው። እሱን አንቺ ውሉን አይተሽ የአንቺን ፍላጎት አይተን ነው የምንለው ማለት ነው። አንደኛው ሳይቱ እየተገነባ ሲሄድ በፕሮግሬስ መሰረት ነው በግንባታው መሰረት ነው፣ ደግሞ በታይም ቤዝድ አለ ማለት ነው። በየወሩ በየሁለት ወሩ፣ እሱ የደንበኛውን ኦፕሽን አይተን ነው የምናደርገው ማለት ነው። መልካም እሽናርሎስ ሌላ ደግሞ ልጠይቅሽ ያሰብኩት የባንክ አማራጭ አለ ወይ እና ደግሞ እኔ እህቴ ውጭ ናት እንዳልኩ እንደነገርኩሽ፣ እኔ እዚህ ስላለው ተወካይ ስላለውኝ ነው በእኔ አማካኝነት ልገዛላት የመጣሁት። ግን ሰው የሌላቸው ሰዎችስ በራሳቸው መግዛት ይችላሉ? የባንክ አማራጭ ልመልስልሽ እና የባንክ አማራጭ ለን አርባ ስልሳ የባንክ አማራጭ ሚዛን የመጣ ነው ለደንበኞቻችን። ሌላኛው ደግሞ ለጠየቅሽ ጥያቄ ውጪ እዚህ ምንም አይነት ተወካይ ለሌላቸው ነው ያው እሱን በንትን ነው የምናወራቸው በሆነ በዋሳፕ አድርገን ቪዲዮ ኮል ያለውን ሳይት ከለገሀር ውጭ ያሉትን ሳይቶቻችን ላይ ያለውን ነገር በቪዲዮ ኮል አሳይተናቸው ከወደዱት የእነሱ ምርጫ ከሆነ ደግሞ ሁሉን አዘጋጅተንላቸው ይከንላቸው በዲኤችኤል፣ ከዛ እነሱ አይቶ ፈርሞ መላክ ይችላሉ ማለት ነው። ኦኬ፣ በጣም አሪፍ ጋር አለው ሳይታችሁ ላይ ቅናሽ እንዳደረጋችሁ ነግረሽኛል እና ሌላውስ ሳይታችሁ ላይ ቅናሹ ያካትታል። ቅናሹ ይሄ ለገሀር ላይ ብቻ ስን የተለያዩ ሳይቶች አሉ ከነዚህ ውስጥ ደግሞ ሴኒሲ ተክለ ሃይማኖት 22 ቦሌ አትላስ እንዲሁም ደግሞ 24 የተለያዩ ቅናሾች አድርገናል ልክ ለገሀር ላይ እንዳዘጋጀ ነው ቅናሽ ማለት ነው ኦኬ በጣም አሪፍ ስንት ፐርሰንት ነው ቅናሹ ንግድ ሱቆች ላይ እና እንዲሁም ቤቶች ላይ ሀያ አምስት ፐርሰንት ቅናሽ አድርገናል ኦኬ በጣም አሪፍ እሺ እና ድረስ አሁን ሳይቱ አካባቢ ነው ያለ። ነው ወርዴ ነው እየታየኝ ነው ፊት ለፊት ነው ያለሁት፣ እና ለተመልካቾችም ለእህቴም በቪዲዮ ማሳየት ስለፈለኩኝ ሳይቱ ጋር ሄደን ብታሳይኝ ደስ ይለኛል። እሺ መልካም፣ ወደ ሳይቱ ነች። እሺ እንደምትመለከቱት ሰማንያ አምስት ሺህ ካሬ ያለፈትቆሜዳቸው ለጋር ያልኩሽ ይኸኛው ነው። በተለብዙ አሁን ላይ የምንገኘው ደግሞ አንድ አመት ከስድስት ወር በኋላ የምናስረክበው ብሎክ አንድ የምንለው ነው። ቅድም እንደነገርኩሽ ኦልሞስት አርባ ፐርሰንት ያህል ተጠናቋል። እንደገና እዛ ጋር የምታያቸው ደግሞ በሶስት አመት ውስጥ የምናስረክባቸው ናቸው። እንዲሁም ሌሎች ሳይቶች ብሎኮች አሉ። ኦልሞስት የሰላሳ ፐርሰንቱን ያህል ያቀናቀናል እዚህ ያሉ ሳይቶቻችን። እሺ መልካም። በጣም ሰፊ ነው። በነገራችን ለግቢው በጣም ሰፊ ነው። እኔ በአካል ተገኝቼ ያየሁትም ለተመልካቾቻችን ለማሳየት የፈለኩት ብዙ ጊዜ ሪል ስቴቶች ገና ፕሮግረስ ላይ እያሉ በደም ገና ሳይጀመር የሚሸጡ አሉ እና አሁን ላይ ይሄ ምን ላይ እንደደረሰም ለማሳየት ስለፈለኩኝ ነው። እዚህ ቦታው ድረስ መጥቼ የቀረጽበትና እኔ እንዳየሁት ከሆነ ጊፍት ሪል ስቴት በጣም ግብ ሰፊ ነው። በጣም ከግራና ከቀኝ ነው እየተገነባ ያለው ከአስፋልት ግራና ቀኝ። በጣም ቆንጆ ነው። ሎኬሽኑም በጣም ያምራል። በነገራችን ላይ አድቫንቴጅ አለው። ባይ ዘ ዌይ ካቤት ቤት ስትገዢ ሎኬሽኑን በዛው ስለምትገዢ አድቫንቴጆችም አሉት። ሴንተር የሆነ ቦታ ነው ለገሀር እንደምታይ ወደዛ ወደ ደንበል ቡሊ የሚያስወጣ ሎኬሽን ነው። ከዛ ወደዚህ በፊት ለፊቶች በኩል ደግሞ ያለው ስቴዲየም ነው። ከዛ ወደ በዛ ሳይድ ደግሞ ወደ ሜክሲኮ፣ ከዛ ወደዚህ ደግሞ ያሉት እንዳለ ደግሞ ጨርቆስ ቡልጋሪያ ያለው ሎኬሽን ነው ማለት ነው። ስለዛ አክሰስ አለው ማለት ነው። የትኛውም ቦታ መሄድ ብትፈልጊ፣ ከቤትም ውጪ ንግድ ሱቅ መግዛት የሚፈልጉ ሰዎች ደግሞ ያው እንደዚህ ያለው ከኮምፓውንድ ውጪ የሚኖሩ ሰዎች ሲኖሩ አክሰስ ማድረግ ይችላሉ ማለት ነው። በጣም አሪፍ እሺ ናርዶስ፣ አሁን ገዝተው ለመሸጥ ለሚፈልጉ ሰዎች ምን ያህል ትርፋማ ናቸው? እንግዲህ እንዳየ ሳይቱ በጣም ቆንጆ ነው፣ ሎኬሽኑም አሪፍ ነው እና ምን ያህል ተርፋማ ይሆናሉ ገዝተው ለሚሸጡ ሰዎች? ያው አሁን እንደጠቀሱ ደግሞ በጣም ቆንጆ ሎኬሽን ላይ ስለሆነን ለገሀር ላይ ምናልባት እንኳን መኖር እንኳን ባይፈልጉ ከአመታት በኋላ ወይ ከጊዜ በኋላ ላይ ትርፋ በትርፍ አድርጎ መሸጥ ይችላሉ። ማከራየት ከፈለጉ ደግሞ አከራይተው ትርፋማ መሆን ይችላሉ ማለት ነው። እሺ እና አመሰግናለን። በመጨረሻ ማለት የምፈልገው አረብ ሀገርም ውጭ ሀገርም ያሉ ሰዎች በጣም ብዙ የኔ ተመልካች ስላሉ፣ እንዴት ነው እናንተ ማግኘት የሚችሉት? ያው ማግኘት ከፈለጉ የሽያጭ ቢሮ ስልካችን ላይ በዚህ ውስጥ 28 44 10 ላይ መደወል ይችላሉ ማለት ነው። ኦኬ በጣም አሪፍ። ሌላ ስምት ነገር ምን አለ? ያው እንግዲህ ለደንበኞችም እንዲሁም ላንቺ ከሰኔ 13 ሲጀምሮ እንገናኝ ንገናኝና ያሉትን የተለያዩ የሽጋ ጫማዎች ይጠቀሙ መከመስ ያስባሉ። እሺ በጣም አሪፍ በጣም አመሰግናለሁ። እኔ በጣም አመሰግናለሁ ስለበቃሽ። እሺ ተመልካችን በጊፍት ሪል ስቴት የነበረኝ ቆይታ ይሄን ይመስላል ማለት ነው። ጊፍት ሪል ስቴት እንደሚታወቀው አዲስ አበባ ውስጥ ካሉ ከተባሉ ሪል ስቴቶች መካከል አንዱና ዋነኛው ነው። ከአሁን በፊት ሶስት ትላልቅ መንደሮችን ሰርቶ አስረክቧል። አሁን ደግሞ አራተኛውን በለገሀር ላይ ያለውን ነው ያሳየናችሁ ማለት ነው። በ350 ሺህ ብር ብቻ ቅድመ ክፍያ መታችሁ ገዝታችሁ የቤት ማለቤት መሆን ትችላላችሁ። እንዲሁም ደግሞ ከ13 እስከ 23 በተዘጋጀው ኤክስፖ ላይ ተገኝታችሁ እድሉን መካፈል ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።